ሰላሙአለይኩም ወራህመቱላሂ ወበረካቱሁ ውድና የተወደዳችሁ ሁልኛ ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ በጣም ሰላም ነን አልሐምዱሊላህ። ዛሬ እንግዲህ የዋልኩት ሱቄ ነው አልኩ ሱቄ ነው የምገኘው እና በጣም ይገርማችኋል ዳውቱ ፕራንክ ላረገው አስቤያለሁ። እንደዚህ ግንበኛ መስየ ነው የዋልኩት እዚህ ሆኖ መስሎኝ ነው የበላሁትም እዚህ ሆኖ የዋልኩትም። ስለዚህ ዳውቱ ፕራንክ ላረገው አስቤያለሁ። ምን መሰላችሁ? እዚህ ጋር እንትን አውቅቼዋለሁ ይሄን የልብስ ማጠቢያ ማሽን ነው። አስራ ስድስት ኪሎ ነው ላይ በጣም ነው የሚያምረው። በኦርቢት ኦርቢት በሚለው ዚ ኢትዮጵያ ኦርቢት ሲባል ሰዎች ሶስት ስሜል እንደልቡ በኦርቢት ነው እንደምታዩት በጣም ትልቅ ነው። ስለዚህ ምናረኩ መሰራቸ ይህን በኋላ አሳያችኋለሁ። እኔ ዳውድና ቪዲዮ እንስራ ብያዋለሁ እና ዳውድ አሁን ስለሚመጣ ይታ ይታ ያለቅም እዛ እንትኑ ላይ መደርደሪያ ላይ ስለቀየን ያለው ስኬል ስለ ምናረገ ያለው መስላቸው እዚህ ውስጥ ዳውድ ሲመጣ እዚህ ውስጥ

ዳውድ እየመጣ ነው እየመጣው ነው ብሎኛል። እንግዲህ ብዙ ቆይቼ ነው እየመጣው ነው ብሎኛል።